ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በዛሬው ዕለት አቶ ታዬ ደንደአም ፍርድ ቤት ቀርቦ ነበረ። በዚህም በሁለት ክሶች ነጻ መባሉን ነው ጠበቃው የሕግ ባለሙያ አበራ ንጉሥ ለአንከር ሚዲያ የገለጸው። መስመር ላይ አግኝቼዋለሁ በጣም አመሰግናለሁ ጠበቃና የሕግ ባለሙያ አበራ ንጉሥ እንግዲህ ዛሬ የታየ ደንደአ ችሎት ነበረ። በችሎቱም ውሳኔዎች ተወስነዋል። እስቲ በዝርዝር ምን እንደቀረበ መረጃውን ብትሰጠን። መልካም መሳይ፣ እንግዲህ እንደሚታወቀው አቶ ታዬ ከ2016 ዓ.ም ጀምሮ በህግ ጥላ ቁጥጥር ስ ከሆንበት ጀምሮ ዐቃቤ ሕግ ሶስት የወንጀል ክሶች አቅርቦባቸው ነበር። እነዛ ሶስት ክሶች ማለትም ሲዘረዘሩ አንደኛው ክስ ከጠላት ጋር መተባበር የሚል ሲሆን ከጠላት መተባበር ዝርዝሩ በረሃ ከሚታገሉ በበረሃ ሆኖ ከሚታገሉ የሸኔና የፋኖ ኃይሎች ጋር ሆኖ መንግስትን ለመጣል በሚደረገው በኃይል ለመጣል በሚደረገው ጥረት የፕሮፓጋንዳ ድጋፍ በማድረግ መንግስትን ለመጣል ሞክረዋል የሚል የጠላት መተባበር ወንጀል ሲሆን አንዱ ክሱ፣ ሁለተኛ ክሱ ደግሞ በተመሳሳይ የአንቀጽ ሁለት መቶ ሀምሳ ሰባት ላይ የሚወድቀው ይህ መንግስት የፌዴራል መንግስትን ለመጣል ከጠላቶች ጋር ሆኖ በሚያደርጉት እንቅስቃሴ ተመሳሳይ የፕሮፓጋንዳ ድጋፍ በማድረግ ግዙፋዊ መሰናዶ አድርገዋል የሚል ሁለተኛ ክስ የቀረባቸው ሲሆን ሶስተኛ ደግሞ በቤታቸው ህገወጥ መሳሪያ የጸና ፍቃድ ሳይኖረው ህገወጥ መሳሪያ ይዘው ተገኝተዋል የሚል ሶስት ተደራራቢ ክሶች ተከሶ በክርክር ነው የቆየ። በዚህ ሂደት አቶ ታዬ እንደሚታውቀው ሁለት ሺህ አስራ ስድስት ሐምሌ ሰላሳ ላይ የአቃቢ ህግ ምስክሮች ከተሰሙ በኋላ ፍርድ ቤቱ በወቅቱ ይከላከሉ ወይስ አይከላከሉ ብለው በሰጠው ብይን በሁለትም ክሶች በመጀመሪያዎቹ ሁለቱም ክሶች በአንቀጽ ወንጀል ህግ አንቀጽ ሁለት መቶ ሀምሳ አንድ እና ሁለት መቶ ሀምሳ ሰባት ተመለከተውን በተመለከተ መከላከል ሳያስፈልጋቸው በነፃ ያሰናበታቸው ሲሆን፣ ህገወጥ መሳሪያ መያዝን በተመለከተ ግን እንዲከላከሉ ብይን ሰጥቶ ነበር። አቃቢ ህግም ይህን በመቃወም ለጠቅላይ ፍርድ ቤቱ ይግባኝ ይላል። በዚህ መሀል ላይ አቶ ታዬ ዋስትና በሁለቱም ክሶች የመጀመሪያዎቹ ከባዶቹ ክሶች ነፃ በመባላቸው ምክንያት ዋስትና ተከብሮላቸው በውጭ ሆነው ሲከራከሩ ቆይተዋል። ሆኖም ግንቦት ሀያ አምስት ሁለት ሺ አስራ ሰባት ዓመተ ምሕረት ጠቅላይ ፍርድ ቤቱ ይግባኝ ሰሚ ፍርድ ቤቱ ማለት ነው ሁለቱም ነፃ በተባሉባቸው ጉዳዮች ሲመረምር ከቆየ በኋላ በነፃ መሰናበታቸው ከፍተኛ ፍርድ ቤት በነፃ መሰናበቱ ስህተት ነው በመሆኑም እንዲከላከሉ መከላከል አለባቸው ብሎ ውሳኔ በመስጠቱ ምክንያት ከግንቦት ሀያ አምስት ከሰዓት ጀምሮ እንደገና ዋስትና ተሰጥቷቸው የነበረውን ጉዳይ በመሻር በእስር ሆኖ እስከ ዛሬ ዋቃት እየተከራከሩ ነው እና እኛም ያን ተከትሎ ተከላከሉ በተባልባቸው ሶስቱም ክሶች መሰረት በማድረግ የሰነድ የሰውና የቪዲዮ ማስረጃዎች ለፍርድ ቤቱ አቅርበናል። መከላከያ ማስረጃዎች ያር ካሰማል ሐምሌ ሰላሳ ሁለት ሺ አስራ ሰባት ዓመት አሰምተን ከጨረስን ኋላ ለጥቅምት አስራ ሶስት ፍርድ እንድንሰማ ቀጠሮ ይዘን ነው። የተለያየ ነው የሁለት ወር እረፍቱ ክረምቱ ላይ ማለት ነው። አጋጣሚ ሆኖ ፍርድ ቤቱ ሁለት ሺ አስራ ስምንት አሁን ጥቅምት አስራ ሶስት ላይ ስንቀርብ ያው መርምሮ መዝገቡ በስራ መደራረብ እና ጫና ምክንያት መርምሮ እንዳልጨረሰው እንዲሁም የተጓደለ ዳኛ ስለነበረ የሶስት ዳኛ ሶስተኛ ዳኛ ስላልነበሩ ለጥቅምት ሀያ አራት ቀጥሮ ነበር። ጥቅምት ሀያ አራቱም ስንቀርብ በተመሳሳይ ምክንያት ፍርድ ቤት ችሎቱ ጉዳይ እንዳልሰራው መርምሮ የመጨረሻ ፍርድ መስጠት እንዳልቻለ በማስረዳት ለዛሬው አቀል ለህዳር ሶስት ተቀጥረን ነበር። ዛሬ ግን ፍርድ ቤቱ የመጨረሻ ውሳኔ ሰጥቷል። በዚህ መሰረት አቶ ታዬ የተሰጣቸው ፍርድ ምንድን ነው? የመጀመሪያዎቹ ሁለት መቶ ሀምሳ አንድ እና ሁለት መቶ ሀምሳ ሰባት የወንጀል ህግ ተጠቅሶ የቀረበባቸው ከባባድ ወንጀሎቹ ያቀረቡት የመከላከያ ማስረጃዎች በአግባቡ በበቂ ሁኔታ ያስተባበሉ ስለሆነ በነፃ እንዲሰናበቱ ሆኖም የወንጀል ሕግ አዋጅ ቁጥር 1177 2012 ተጠቅሶ የቀረባቸው ሕገወጥ የጦር መሳሪያ መያዝን በተመለከተ ግን አላስተባበሉም፣ በበቂ ሁኔታ አላስተባበሉም ተብሎ ጥፋተኛ እንደሆኑ የመጨረሻው ውሳኔ ዛሬ ሰ- ይህን የሚመስለው የዛሬ ውላችን። ስለዚህ ነፃ የተባለው በሁለቱ ማለትም ከሌሎች ኃይሎች ጋር በትብብር ይሰራል፣ ከሌሎች ኃይሎች ጋር እንደዚሁ ነገሮችን በማስፋፋትና በማደራጀት የተከሰሰባቸው ወንጀሎች ናቸው። ነፃ የተባለው አዎ አዎ ሁለቱም ወንጀሎች ናቸው አጋጣሚ ሆኖ ከቀረቡባቸው ወንጀሎችም ትላልቆቹ እነዚህ ናቸው ለምሳሌ ሁለት መቶ ሀምሳ አንድ ኖሳምረሃ የሚባለው ከጠላት ጋር መተባበር የሚያስቀጣው የመጨረሻ ጣሪያ ቅጣት የእድሜ ልክና ሞት ነው ሁለተኛው የቀረቡባቸው እስራ ቅጣት የወንጀል ቁጥር ሁለት መቶ ሀምሳ ሰባት ኖሳመ ኖሰም ቢሆን እስከ አስር ዓመት የሚደርስ የሚያስቀጡ ትላልቅ ወንጀሎች ናቸው ስለዚህ በእነዚህ ወንጀሎች በበቂ ማስረጃ የቀረቡት የቪዲዮ የሰነድና የሰው ምስክሮች ለቀረበባቸው ክስ እንዳልፈጸሙት በበቂ ሁኔታ አስተባብለዋል ተብሎ በነጻ ተሰናብተዋል አሁን የቀረው እንግዲህ ገወጥ መሳሪያ በቤት ውስጥ በመያዝ የሚል ነው። ይህም በተመለከተ በተደጋጋሚ የተባለ ነገር አለ። በዚህ ዙሪያ እንደውም ወዲያውኑ ነጻ መውጣት የሚችልበት ክስ እንደሆነ ነው ሲገለጽ የነበረው እና ይሄ ላይ ለምንድን ነው ማቆየት የተፈለገው? ምናልባት ይሄም ካለቀ ታዬ ደንደአን ላለመፍታት በዚህ ክስ ለማቆየት በእስር ቤት ታስቦ ይሆን እንጂ በዚኛውም ነጻ የሚሆንበት በቂ ማስረጃ እንዳለ ነው የሚታመነው። መልካም። እንግዲህ ታዬ በተከሱበት ሦስተኛ ክስ እንደምታውቀው አንተም የተከታተልክ እንደነበርከው አምስት ይሄ መከላከያ ምስክር ነው ያቀረቡት ከአምስቱ የመከላከያ ምስክራቸው ሁለቱ ነው የተሰሙት። ሶስቱም ማለት ደግሞ ክቡር ጠቅላይ ሚኒስትር አብይ አህመድ ክልትባ ከአዳነች አበቤና አምባሳደር ጫልቱ ሳኒ የአቶ ታዬ መከላከያ ምስክር ነበሩ። በወቅቱ እንደምታውቀው በክርክር ሂደት ከዚህ በፊት ለስድስት እና ሰባት ወር ሙሉ እነዚህ መከላከያ ምስክሮቹ በፍርድ ቤቱ መጠሪያም ይሁን በፌዴራል ፖሊስ መጠሪያ ሊቀርቡ አልቻሉም። መጨረሻ ላይ ሐምሌ አስራ አንድ ፍርድ ቤቱ በሂደት እንዲቀርቡ ሲሰጠው የነበረው ትእዛዝ በቂ ባልሆነ ምክንያት በመሻር የነዚህ ሰዎችን አለ መገኘትና መምጣትና መጠራት አላስፈላጊ ነው ተብሎ ብይን በመስጠት ነው የታለፉት። ያ ደግሞ አሁን በተሰጠው የጥፋተኝነት ፍርድ ላይ በተለይ ሶስተኛ ክስ ላይ የራሱ ተጽዕኖ አሳድረን ብለን እናምናለን። ስለዚህ ምንም እንኳ በአጠቃላይ ፍርዱ ላይ ተገማች እና እኛንም በአመዛኙ ደስተኞች ብንሆንም፣ ዛሬ በተሰጠው ይሄኛው ሶስተኛም ክስ ቢሆን ላይ ግን ቅሬታ አለን። ምክንያቱም ሶስቱም እንዳይሰሙ የተደረጉ ፍርድ ቤቱ በሰጠው አላግባብ ያላግባብ ብለን ነው የምናምነው፣ የይግባኝ ምክንያታችን የሆነ አቃጣይ እናስባለን። እንዲቀሩ መደረጋቸው አቶ ታዬ በበቂ ሁኔታ እንዳይከላከሉ ማድረግ ላይ የራሱ ሚና ተጫውቷል ብለን እናምናለን እና ሶስተኛ ክሱ ላይም ተከላክለዋል ወይ እንዲከላከሉ የሚያስችለው መንገድ ተዘግቶብናል ብለን እናምናለን። ሆኖም ግን በዛ ታስረው ነው ወይ እንዳይፈቱ ተፈልጎ ነው ወይ የሚለው መላምት ግን በከፊል ምስማማበት ሲሆን በዋነኛነት ግን ከህዳር ከህዳር አስራ አምስት በኋላ ባሉት የችሎት ውሎዎች ላይ ነገሮች ግልጽ ይሆንላል ብዬ አስባለሁ። ምናልባት ጠበቃ አበራ እንግዲህ የጉዳዩ ፖለቲካዊ ተብሎ ነው የሚታመነው በድጋሚ ለሁለተኛ ጊዜ አቶ ታዬ ሲታሰርም በሚያደርጋቸው አንዳንድ ፖለቲካዊ የሆኑ መልእክቶች ላገዛዙ ጠንካራ የሰላት ትችቶችን በማህበራዊ ሚዲያዎች በተከታታይ በማቅረቡ እንጂ እንደዚህ አይነት ለአንዴና ለመጨረሻ ጊዜ ክሶቹ ፋይላቸው ከተዘጋ በኋላ ከእንደገና የሚቀሰቀሱበት ሁኔታ ወደፊትም ሊኖር ይችላል። ምክንያቱም የፖለቲካው ሙቀትና ግለት ስለሚወስ ነው። እንዲህ አይነቱን ነገር እንዴት ነው እንደ አንድ ጠበቃ ማየት የሚቻለው? መልካም። እንግዲህ በሁለት መልክ ነው የምናየው። እንግዲህ እንደ አንድ ጠበቃ በዋነኛነት እነዚህ ሰብአዊ መብት ጥሰቶችን ሊያመላኩት የሚችሉ በተለይ ደግሞ በፖለቲካ እንቅስቃሴ ያሉ ግለሰቦችን የመናገር መብት ሲጠቀሙ በስመ ህግ ማስከበር ና የወንጀል ህግ ጥንቃቄ ጥሰትን መከሰሳቸው ና መንገላታቸው በኢትዮጵያ ዲሞክራሲ ላይ የሚያሳድረው ተጽዕኖ በተለይ ደግሞ በኢትዮጵያ ፖለቲካ ምህዳር ላይ የሚያሳድረው ተጽዕኖ ከባድ መሆኑ ለረጅም ጊዜ የሚታወቁ ሲሆን በልዩ ሁኔታ ደግሞ አቶ ታዬን በተመለከተ ደግሞ ስንታገል መምጣታችን ይታወቃል እኔም በግሌ ፍርድ ቤቱ የወሰነ ውሳኔ እያከበርኩኝ እና እያደነቅኩኝ አስፈጻሚው በኩል ግን ህግን የፖለቲካ ጨዋታ መሳሪያ ያልፈለግከው ሰዎችን ያልፈለግከው ተቃዋሚን በስመ ወንጀል እና ህግ ተጥሷል ስም እያሰርክን መጓዝ በፖለቲካችን ትልቅ ተጽዕኖ መፍጠሩ ይሄ አደባባይ ሀቅ ነው። ስለዚህ ያቶ ታዬ አንዱ እውነታው ይሄ ሲሆን ፍርድ ቤቶች ግን ይሄን ታሳቢ የመንግስትን ፍላጎት የአስፈፃሚ ፍላጎትን ጫና ተቋቁመው ቀላል በማይባል ደረጃ ፍትህን መስጠት መቻላቸው ደግሞ ቀጣይ በኢትዮጵያ ያለው በአስፈፃሚ በኩል እየተፈጸመ ያለው ጥፋቶችና ተስፋ የሚያስቆርጡ ነገሮችን በዛ ላይ የሚበሩ ጭላንጭን የሆኑ የተስፋ ምልክቶች ተደርጎ መወሰድ አለባቸው የሚል ሀሳብ አለኝ። እንግዲህ በመጨረሻ እንደው ጠበቃና የሕግ ባለሙያ አበራም፣ እንደው የአቶ ታዬ ደንደአ አጠቃላይ ጤንነት በምን ሁኔታ ላይ ነው ያለው? ምናልባት ከዚህ ጋር በተያያዘ በአግባቡ የጠበቃ አገልግሎት እያገኘ ነው? ቤተሰቦቹ ይጠይቁታል? በአጠቃላይ ያለበት ሁኔታ ምን ይመስላል? መልካም። እንግዲህ አቶ ታዬ እንግዲህ ለሁለተኛ ጊዜ ታስረው ግንቦት 25 ከ2017 ዓመት ጀምሮ በማረሚያ ቤት ነው ያሉት። በመሀል ላይ ያጋጠሙ አንዳንድ በማረሚያ ቤቶች ላይ ያጋጠሙ አለመግባባቶች፣ በተለይ ደግሞ እንደምታውቀው ከነበርበት ዞን አንድ ከሚባል አምሳ ዎቻቸው ጋር ታስሮ ከነበሩበት ክፍል አውጥቶ ዞን አውጥቶ አሁን ወዳለበት ዞን ለመውሰድ በተደረገው እና የተፈጠረው ችግር በስተቀር በሌላው ቤተሰቦቻቸው በአግባቡ ይጠይቃሉ። እኔም እንደጠበቀ በአግባቡ ይጠይቃለሁ። እሳቸው ላይ ተፈጸመ የተባሉት ጉዳዮችም አቤተሰን አቀርባለሁ እና በአያያዛቸው መልካም ነው የነበረው። ጤናቸውም እንደምታውቃቸው አቶ ታዬ የዛሬው ሳይሆን የቆዩ ታጋይ ናቸው። በኢትዮጵያ በአዲሱ ትውልድ በእሳቸው ትውልድ ጎልተው የመጡ ጉምቱ የሆኑ የስነ ሀሳብ እና በተግባርም ቀላል የማይባሉ ታጋይ ናቸው እና እዛ ላይ ሞራላቸው ጠንካራ ናቸው። ከራሳቸው የሚመነጭ ጠንካራ ስብዕናም ተያይዞ ጤናቸውም ጥሩ ነው ያሉት ይሄን ነው የሚመስለው። አያያዛቸው በተመለከተ ይሄ ነው። ከዛ ባለፈ ግን በተለይ መጀመሪያ አካባቢ ተይዘው እያሉ ሰፊ የሚባል ሰው መብት ጥሰት ተፈጽሞባቸዋል። ለዛም ነው ይህ ችሎት ለሰው መብት ኮሚሽን አቶ ታዬ ያው ችሎቱ ብዙ የሚባል ጥሰቶች ተፈጽሞባቸዋል። ከአምስት ያላነሱ ጠበቆች እንዲርቋቸው ተደርገዋል። በማይታወቁ ሰዎች እየተደወለ ማስፈራሪያ የሚመስል ነገር እየተደረገ ከዚህ በፊት በተለይ መጀመሪያ አካባቢ ብቻቸው እስከ መከራከር ደርሰው ነበር፣ ያለ ጠበቃ ማለት ነው። ስለዚህ እነዚህና ሌሎች ጥሰቶችን በተመለከቱ ለችሎቱ አመልክተው ስለነበር የሰብአዊ መብት ኮሚሽን ችሎቱ በመራው በሰጠው ትዕዛዝ መሰረት መርምሮ አምስት የሚያክሉ ግኝቶችን አቶ ታዬ ላይ የተፈጸመው የሰብአዊ መብት ጥሰቶችን የካቲት ስድስት ሁለት ሺ አስራ ሰባት ዓመተ ምሕረት ለፍርድ ቤቱ አቅርበዋል። ስለዚህ እነዚህ ተሳሳቶች እንደተጠበቁ ሆኖ ከሁለተኛው ሲያዙ በመሀል ላይ የተፈጠረው የሰብአዊ እሰጥ አገባ ማረሚያ ቤቱ ጋር የነበረው እሰጥ አገባ ካልሆነ ስተቀር በሌላው ግን መልካም ሁኔታ ላይ ይገኛሉ የሚል አስተያየት ነው ያለኝ። በጣም አመሰግናለሁ። የአቶ ታዬ ደንደአ ጠበቃና የህግ ባለሙያ አበራ ንጉስ፣ እግዚአብሔር ይስጥልኝ። መልካም ቀን። እኔም አመሰግናለሁ ነ ዝጌር